በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ሚያዚያ 15 አንድ አምላክ በመሆን በአቡ ለመንፈስ ቅዱስም ሚያዚያ 15 በዚች ቀን የሀገረ ሚራ ኤጲስቆጶስ በሆነ በኒቆላዎስ ስም ለይቋቢያውያን ወገን በግብፅ ሀገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ካሃዲው አሪዮስ በኒቅያ ከተማ ከተሰበሰቡት ከ318 ሃይማኖታቸው ከቀናች የኤጲስ ቆጶሳት አንዱ ነው። ይህችም ከእስክንድሪያ ምስራቅ ያለች ቤተ ክርስቲያን አባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድለው እጅግ ከፍ ከፍ አለ። በዲዮቅልጣኖስም መኳንንት ፊት እምነቱን በመግለጥና በመታመን ብዙ መከራና ስቃይ ደረሰበት። ከሶስት መቶ አስራ ስምንት ተከበሩ ሊቃውንት ጋር በአንድነት ለመሰብሰብ ስትደርስ እግዚአብሔር ጠብቆ አተረፈው። ከዚህ አባት ተአምራቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅር አረፈ። በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። ቅዱስ አጋቦስ ሐዋርያ፤ በዚህች ዕለት ከሰባ ሁለቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ መታሰቢያ ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ፣ ሁለተኛም በቀላዴዎስ በቀላዴዎስ ቀሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጽሞ ረሃብ ቸነፈር መጥቶ ብዙዎች ሕዝቦቹን አጠፋቸው። እነሆ ከገሎ የቀረውን የአካትት አራት ቀን ጽፈናል። በጸሎቱ የምትገኝ በረከት ከኛ ጋር ለዘላለሙ ትኖር አሜን በዚህች ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋራ በአየር ውስጥ እየዞረች አስራ አምስት ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ በረከቱ ከኛ ጋር ለዘላለሙ ትኑር አሜን ቅዱስ ለእስክንድሪዎች ሰማዕት በዚች ቀን የከሃዲ ዱድያኖስ ንጉሥ ሚስት የከበረች ለእስክንድሪያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉህ ዱዲያኖስ እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚህ በኋላ ዱዲያኖስ ወደ ቤተ መንግሥቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግሥት እለእስክንድርያ ፊት የዳዊትን መዝሙር በማንበብ ጸለየ። በሰማች ጊዜ ይተረጎምላት ዘንድ ለመነችው። ያን ጊዜ ተረጎመላት። የክብር ባለቤት ጌታችን የኢየሱስ ክርስቶስ ጌትነቱን ገለጠላት። ትምህርቱን በልቧ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከዚህ በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሰ አማልክትን ትወጣቸው ዘንድ ምድርን ትውጣቸው ዘንድ ምድርን አዘዛት ምድርም ዋጠቻቸው ንጉሥ ዱድያኖስም አፈረ እያዘነና እየተከዘ ወደ ሚስቱ ወደ እለ እስክንድርያ ዘንድ ገባ እርሷም ክርስቲያኖችን አትጣላቸው አምላካቸው ጽኑዑና ሀያል ነው አላልኩህምን አለችው። ይህንንም ሰምቶ በእርሷ ላይ ተቆጣ፣ ያሰቃይዋት ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማይትነትንም አክልል በመንግስተ ሰማያት ተቀበለች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። ሚያዚያ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት። ጸአተ ነፍሱ፣ ቅዱስ ኒቆላዎስ ዘሀገረ ሚራ፣ ከሶስት መቶ አስራ ስምንቱ ሊቃውንት፣ ቅዱስ አጋቦ ሐዋርያ ከሰባ ሁለቱ አርድእት፣ ቅድስት እለእስክንድርያ ሰማዕት፣ አቡነ ሀቢብ አቡነ ሀቢብ ጻድቅ። ወርኃዊ በዓላት፦ ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈበረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት ትንባ መሪና ቅድስት ክርስትና ጌታ ኢየሱስ ለህዝቡ ስለ ዮሐንስ ልናገር ጀመር ምን ልታዩ ወጣችሁ ነቢይን አሁን እላችኋለሁ ከነቢይ የሚበልጥ እውነት እላችኋለሁ ከሴቶች የተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ነቢያት ሁሉና ህጉ እስከ ዮሐንስ ድረስ ትንቢት ተናገሩ ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው የሚሰማ ጆሮ ያለው ይስማ። ማቴዎስ ወንጌል ምዕራፍ 11 ቁጥር 7 እስከ 15። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለገሉ አላፋት መላእክትን እያሳሰቡ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጓን መላእክት ፍጽማ እንደናገል እንዲሁም ደጋጋዎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርከው። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ኅሊና ያዳመጠ በደለኛን ሁሉ የሚታስር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆያል።